ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ኢትዮጵያ ፕሪሚየር ሊግ ይሆናል። የኢትዮጵያ ፕሪሚየር ሊግ የ28ኛ ሳምንት ጨዋታዎች ከዛሬ ጀምሮ ይካሄዳሉ። ዛሬ ሁለት ጨዋታዎች ይደረጋሉ። አዳማ ከተማ ከመቀሌ ሰባ እንደርታ፣ የኢትዮጵያ ቡና ከአዲያ ውሳና ከምሽቱ አስራ ሁለት ሰዓት ጨዋታቸውን የሚያደርጉ ይሆናል ማለት ነው። ነገ የመርሃ ግብር ሲቀጥል ሶስት ጨዋታዎች ይደረጋሉ። ኢትዮ ኤሌክትሪክ ከቅዱስ ወርጊስ ከጠዋቱ ሶስት ሰዓት ከሰላሳ ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ከቀኑ ዘጠኝ ሰዓት፣ ሱል ሽሬ ከፋሲል ከነማ ከምሽቱ አስራ ሁለት ሰዓት ጨዋታቸውን የሚያደርጉ ይሆናል ማለት ነው። በ29 ወላይታ ድቻ ከአርባምንጭ ከተማ፣ ኢትዮጵያ መድን ከባህርዳር ከተማ የሚያደርጋቸው ጨዋታዎች እንደዚሁ ተጠባቂ ናቸው ማለት ነው። እንግዲህ ሌሎች መርሃ ግብሮችን እንዲሁ ስንመለከት ሐሙስ ድሬዳዋ ከተማ ከሀዋሳ ከተማ፣ ሲዳማ ቡና ከመቻል ጨዋታቸውን የሚያደርጉ ይሆናል ማለት ነው። የደረጃ ሰንጠረዡን ስንመለከት ኢትዮጵያ መድን በአምሳ አራት ነጥብ እየመራ ይገኛል። ባህር ዳር ከተማ በአርባ ሶስት ነጥብ ይከተላል። ኢትዮጵያ ቡና በአርባ ሁለት ሶስተኛ ደረጃ ላይ ይገኛሉ ማለት ነው። መቀሌ ሰባ እንደርታ፣ አዳማ ከተማ ሶል ሽሬና ወልዋሎ አዲግራት ዩኒቨርሲቲ ከአስራ አምስተኛ እስከ አስራ ስምንተኛ ያለውን ደረጃ በመያዝ ወራጅ ቀጠና ውስጥ ይገኛሉ። እንግዲህ ለረጅም ጊዜ ወራጅ ቀጠና ውስጥ የነበረው አሳ ከተማ ከወራጅ ቀጠና መውጣቱ የሚታወስ ነው። በአንጻሩ መቀሌ ሰባ እንደርታ ወራጅ ቀጠና ውስጥ ገብቷል ማለት ነው። በዚህ ሳምንት ኢትዮጵያ ንግድ ባንክ ወልዋሎ አዲግራት ዩኒቨርሲቲ የሚያደርጉት ጨዋታ እንዲሁ የሚጠቀስ ነው። ኢትዮጵያ መድን ከባህር ዳር ከተማ የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ነው ማለት እንችላለን። የደረጃ ሰንጠረዡን አንሳትንላችኋል ወራጅ ቀጠና ያሉ ቡድኖችንም እንደዚሁ ለመመልከት ችለናል። የኮከብ ግብ አስቆጣሪነቱን ስንመለከት አሁን መዱሴን አርባ ምንጭ ከተማ ማመድ አበራ ከኢትዮጵያ መድን፣ ጌታነህ ከበደ ከፋሲል ከነማ፣ ሽመልስ በቀለ ከመቻል አስር አስር ግቦችን አስቆጥሯል። የኮከብ ግብ አግቢነቱ የሚመራው አዲስ ሱሌማን በአስራ ሁለት ግቦች ነው ማለት ነው። አንተነህ ተፈራም እንደዚሁ አስር ግቦችን ከመረብ ላይ ያሳርፏል ማለት ነው። ሌላው የምንመለከተው ኢትዮጵያ ከፍተኛ ሊግ ነው። ኢትዮጵያ ከፍተኛ ሊግ የማጠቃለያ መርሃ ግብር ባሳለፍነው ቅዳሜ በአበበ ቢቂላ ስቴዲየም ተከናውኗል። ሸገር ከተማና ና ነገሌ አርሲ ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸው ይታወሳል። እንግዲህ እንደ አሸናፊዎች አሸናፊ እንግዲህ የኢትዮጵያ ከፍተኛ ሊግ ጨዋታ በሁለቱ መካከል ተደርጎ ነገሌ አርሲ ሸገር ከተማን ሶስት ለአንድ በሆነ ውጤት አሸንፏል። ገብረ መስቀል ዱባ ባለሁለት ግቦችን ሲያስቆጥር አሸብር ወሮ ቀሪዋን ግብ ከምረው ሊያሰርፏል። አሚር አብዱ ለሸገር ከተማ ግቧን ያስቆጠረ ተጫዋች ነው። ውጤቱን ተከትሎ ነገር ሊ አርሲ የኢትዮጵያ ከፍተኛ ሊግ አሸናፊ ሻምፒዮን ሆኗል ማለት ነው። በዚሁ ዕለት የተደረገው ሌላኛው የደረጃ ጨዋታ ቤንች ማጂ ቡና ደሴ ከተማን ሶስት ለዜሮ በሆነ ውጤት አሸንፏል። ሽመልስ ቦጋ ለ ለሁለት ግቦችን ሲያስቆጥር ብሩክ ሰሙ ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ ሌላ የምንመለከተው ኢትዮጵያ ሴቶች ፕሪሚየር ሊግና የኢትዮጵያ ሴቶች ፕሪሚየር ሊግ ሀያአምስተኛ ሳምንት ጨዋታዎች ትላንት ተጀምሯል። ትላንት ሁለት ጨዋታዎች ተደርጓል። ቂርቆስ ክፍለ ከተማ ድሬዳዋ ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። ምርቃት ፈለቀ ሁለቱን ግቦች ከመረብ ላይ አሳርፋለች። እቺ ቀድሞ ለቅ አርባምንጭ ከተማ ስትጫወት የነበረች ተጫዋች ነች። በዚሁ ለበት ተደረገው ሌላኛው ጨዋታ አዋሳ ከተማ ከተማ አርባ ምንጭ ከተማ ወደ ለዜሮ አሸንፏል። ሙች ዳንኤልና ታሪኳ ጴጥሮስ የማሸነፊያ ግቦቹን ከመሰብ ላይ ከመረብ ላይ አሳርፏል ማለት ነው። ዛሬ ልደታ ክፍለ ከተማ ከአዲስ አበባ ከተማ ጨዋታቸውን አድርጓል። እዚህ ስቱዲዮ በገባንበሳ ውጤቱን በቀጣይ ፕሮግራም ይዘምን ቀርብ ይሆናል። ቀኖ ስርሳል ላይ መቻል ከአንበርቾ ጨዋታቸውን የሚያደርግ ይሆናል። ለጋ መርሃ ግብር ሲቀጥል ባህር ዳር ከተማ ከአዳማ ከተማ፣ ቦሌ ክፍለ ከተማ ከሊጉ መሪ ኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ኢትዮጵያ ንግድ ባንክ በአምሳ ስድስት ነጥብ ሊጉን እየመራ ይገኛል። አዋሳ ከተማ በአምሳ ነጥብ ይከተላል ማለት ነው እንግዲህ ሁለት ቡድኖች የሚያደርጉት የዋንጫ ፉክክር ተጠባቂ ነው። በዚህ አንበሪች ወደ ኢትዮጵያ ሴቶች ከፍተኛ ሊግ መውረዱ የሚታወስ ነው ማለት ነው። ሌላኛው ከሴቶች ስፖርታዊ መረጃ ሳንወጣ የምንመለከተው የኢትዮጵያ ሴቶች ከፍተኛ ሊግ ነው። በዚህኛው ሳምንት ሸገር ከተማ ወላይታ ዲቻን በሶስተኛ ሳምንት መርሃ ግብር ሶስት ለሁለት ማሸነፉን ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል ማለት ነው። እንግዲህ ቀሪ አንድ ቡድን እንግዲህ በቀጣይ ጨዋታዎች የሚለይ ይሆናል ማለት ነው። እንግዲህ ሌላ የምንመለከተው አትሌቲክስ መረጃ ይሆናል። የአትሌቲክስ መረጃን ስንመለከት የፕራግ ማራቶን እናገኛለን። የፕራግ ማራቶን ትላንትና ተደርጓል። ይሄ በ1995 እንደ አውሮፓያን አቋጠር የተጀመረ ውድድር ነው። 30 ዓመት ያስቆጠረ ውድድር ነው። በዓለም አትሌቲክስም የወርቅ ደረጃ ያለው የጎዳና ላይ ውድድር ነው። በዚህ ውድድር ላይ ኢትዮጵያውያን አትሌቶች በሁለቱም ጾታዎች በማሸነፍ የበላይነት ይዘው አጠናቋል ማለት ነው። በወንዶች አትሌት ለሚብራኑ ሁለት ሰዓት ከአምስት ደቂቃ ከአስራ አራት ሴኮንድ በመግባት እንግዲህ አሸናፊ ይሆናል። ባለፈውም የወድር አመት እሱ ነበረ አሸንፎ የነበረው እንግዲህ ክብሩን ማስጠበቅ ችሏል። በሴቶች አትሌት ብርቱካን እንዲህ ሁለት ሰዓት ከሀያ ደቂቃ ከአምሳ አምስት ሴኮንድ በመግባት አሸንፋለች ማለት ነው። እንግዲህ ኢትዮጵያን በፕራግ ሰማይ ስር እንግዲህ ደምቀው አምሽተዋል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል አድማጭ ተመልካቾቻችን፣ ከውጭ የምንመለከተው በሳምንቱ መጨረሻ ቀናት የተደረጉ በአውሮፓ ሊግ ያደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው እንግሊዝ ፕሪሚየር ሊግና የእንግሊዝ ፕሪሚየር ሊግ የሰላሳ አምስተኛ ሳምንት ጨዋታዎች ከአርብ ጀምሮ በመካሄድ ላይ ይገኛሉ። ትናንት በተደረጉ ጨዋታዎች ስንጀምር ቼልሲ የሊጉን አሸናፊ ሊቨርፑልን ሶስት ለአንድ በስታንፎርድ ብሪጅ አሸንፏል። ኢንዞ ፈርናንዴዝ በጨዋታና ኮል ፓልመር በፍጹም ቅጣት ምት ግቦቹን አስቆጥሯል። ሌላኛዋን ግብ የሊቨርፑሉ ተከላካይ ጃረል ኳንሳ በራሱ ግብ ላይ አስቆጥሯል። ቨርጅል ቫንዳይክ ለሊቨርፑል ብቸኛዋን ግብ ከመረብ ላይ አሳርፏል ማለት ነው። ለሊቨርፑል መርሃ ግብር ከማሟላት ባለፈ ብዙም ትርጉም የሌለው ጨዋታ ነው ማለት እንችላለን። በአንጻሩ ቼልሲ በሻምፒዮንስ ሊጉ ለመሳተፍ ለሚያደርገው ጉዞ በጣም ወሳኝ ጨዋታ ነበረ። እንዲህ ወሳኝ ሶስት ነጥብ በማግኘት በስልሳ ሶስት ነጥብ አምስተኛ ደረጃ ላይ ይገኛል ማለት ነው። ቼልሲ ከጨዋታው በፊት ለሊቨርፑል ደጋፊዎች በሁለቱም ጎን በመቆም እንግዲህ የክብር አቀባበል አድርገውላቸዋል። ተጫዋቾቹ እንግዲህ ሊቨርፑል ባባሳለፍ ነው ሳምንት የፕሪሚየር ሊጉን ዋንጫ ለያኛ ጊዜ ማንሳቱ የሚታወስ ነው። በዙ ለብ ያደረገው ሌላኛው ጨዋታ ብሬንፎርድ ማንቸስተር ዩናይትድን አራለ ሶስት በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ያው ዋና ትኩረቱን ወደ አውሮፓ ሊግ አድርጓል። ሩበን አሞሪም በተደጋጋሚ ጊዜ እንደገለጹት በፕሪሚየር ሊጉ ለታዳጊ ተጫዋቾች እድል በመስጠት ላይ ይገኛሉ። እንግዲህ በትላንትናውን ጨዋታ ይህንን የተመለከተ ነው። አራት ለሶስት በሆነ ውጤት ተሸንፏል። ዌስትሃም ዩናይትድ ከቶተናም ስፐርስ ያደረጉት ጨዋታ አንዳቻ ውጤት ተጠናቋል። እንደዚሁ በአውሮፓ ሊግ ቶተናም ስፐርስ ባሳለፍነው ሳምንት ቦዶ ግሊምትን በለንደን ስቴዲየም ሶስት ለአንድ ማሸነፉ የሚታወስ ነው። ሁለቱ የእንግሊዝ ክለቦች እንግዲህ ወደ ፍጻሜ ማለፍ እድላቸውን አስፍተዋል። በያዝነው ሳምንት ሐሙስ የመልስ ጨዋታቸውን የሚያደርጉና ቶተናም ከሜዳ ውጪ ማንቸስተር ዩናይትድ በሜዳው ጨዋታቸውን የሚያደርጉናል። በዚህ ሊግ የተደረገው ሌላኛው ጨዋታ ብራይተን ከኒውካስትል አንዳቻ ታኝቷል። ኒውካስትል በቻምፒዮንስ ሊግ ለመሳተፍ የሚያደርገው ጉዞ እንግዲህ ወሳኝ ነጥብ ጥሏል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት እንግዲህ አርሰናል በቦርንማውዝ ተሸንፏል። በቦርንማውዝ ለመጀመሪያ ጊዜ አርሰናል በኤምሬስ ስቴዲየም ማሸነፍ ችሏል ማለት ነው። አርብ ዕለት በተደረገ ጨዋታ ማንቸስተር ሲቲ ዎልቭስን በኬቨን ደብሮይነ ብቸኛ ግብ አንድ ለዜሮ በሆነ ውጤት አሸንፏል። አስቶቪላ በዚህ ሁለት ፉላምን አንድ ለዜሮ በሆነ ውጤት አሸንፏል። ውጤቱን ተከትሎ ሊጉን ዋንጫ ማንሳቱን ያረጋገጠው ሊቨርፑል በሰማንያ ሁለት ነጥብ እየመራ ይገኛል። አርሰናል በ67 ነጥብ ይከተላል። ማንችስተር ሲቲ በ64 ነጥብ ሶስተኛ ደረጃ ላይ ይገኛል። በአርሰናልና በማንችስተር ሲቲ መካከል ያለው ልዩነት ወደ ሶስት ዝቅ ብሏል። ከዚህ በኋላ ሶስት ሳምንታት መርሃ ግብሮች አሉ። ምናልባት አርሰናል በዚሁ ውጤት ማጣት የሚቀጥል ከሆነ እንግዲህ የፕሪሚየር ሊጉን ሁለተኛ ደረጃም ሊያጣ የሚችልበት እድልም ሊኖር ይችላል። ኒውካስት ዩናይትድ በስልሳ ሶስት ነጥብ አራተኛ ደረጃ ላይ ይገኛል። ተመሳሳይ ነጥብ ያለው ቼልሲ በስልሳ ሶስት ነጥብ አምስተኛ ደረጃ ላይ ይገኛል በኒውካስት ዩናይትድ በግብ ክፍያ ተበልጦ። ኖቲንጋም ፎረስት በስልሳ ነጥብ ስድስተኛ ደረጃ ላይ ይገኛል። አስቶን ቪላ በስልሳ ነጥብ እንደዚሁ ሰባተኛ ደረጃ ላይ ይገኛል በግብ ክፍያ ተበልጦ። ክሪስታል ፓላስ ከኖቲንጋም ፎረስት ዛሬ ምሽት አራት ሰዓት ላይ የሚያደርጉ ጨዋታ የሰላሳ አምስተኛ ሳምንት የመጨረሻ ጨዋታ ኖቲንጋም ፎረስት ካሸነፈ ደረጃውን የማሻሻል እድል አለው። በሻምፒዮንስ ሊግ ለመሳተፍ ለሚያደርጉ ጉዞ ወሳኝ ሶስት ነጥብ ማግኘት ይችላል ማለት ነው ሌላ አውሮፓ የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ የሰላሳ አራተኛ ሳምንት ጨዋታዎች እንደዚሁ ተደርጓል። ባርሴሎና የሊጉ መሪ ባርሴሎና ከሊጉ መውረዱን ያረጋገጠው ሪያል ባላዶሊድን ሁለት ለአንድ በሆነ ውጤት አሸንፏል። የቅዳሜ የተደረገ ጨዋታ ነው። ኢቫን ሳንቼዝ ባስቆጠረው ግብ የመጀመሪያ አርባ አምስት በሪያል ባላዶሊድ አንድ ለዜሮ መሪነት ቢጠናቀቅም ከረፍት መልስ ራፊኒያ ና ፌርሚን ሎፔዝ ባስቆጠሯቸው ግቦች ባርሴሎና አሸነፍ ችሏል። ባርሴሎና ነገል ላለበት የአውሮፓ ሻምፒዮንስ ሊግ ጨዋታ ዘጠኝ ተጫዋቾችን ከቋሚ አሰላልፍ ቀንሶ ነበር የገባው። ለታዳጊ ተጫዋቾች እድል የሰጠበት ጨዋታ ነበረ። ይሁና ከረፍት በኋላ ተጫዋቾችን ቀይሮ በማስገባት ውጤቱን ቀይሯል ማለት ነው። መሪነቱንም ማጠናከር ችኋል። ነጥቡን ወደ ሰባ ዘጠኝ ከፍ አድርጓል። ትናንት በተደረገ ጨዋታ ሪያል ማድሪድ ሴልታቢጎን በሳንቲያጎ በርናቦ ሶስት ለሁለት በሆነ ውጤት አሸንፏል። ኪላም ባፔ ሁለት ግቦችን አስቆጥሯል። ቀዳን ግብ ቱርካዩ አርዳ ጉለር ከመረብ ላይ አሳርፎ፣ ጃቪር ሮድጌዝ ና ዊሎት ስዊድበርግ ለሴልታቢ ጉቦቹን ያስቆጠሩ ተጫዋቾች ናቸው። ዲፖርቲቮ አላቤስ ከአትሌቲኮ ማድሪድ ያደረጉት ጨዋታ ያለምንም ግብ አቻ ተለያይቷል። እንግዲህ አትሌቲኮ ማድሪድ እንግዲህ ከዋንጫ ፉክክር ውጭ መሆኑ የሚታወስ ነው። የደረጃ ሰንጠረዡን ስንመለከት ባርሴሎና በሰባ ዘጠኝ ነጥብ እየመራ ይገኛል። ሪያል ማድሪድ በሰባ አምስት ነጥብ ይከተላል። አትሌቲኮ ማድሪድ ማድሪድ በስልሳ ሰባት አትሌቲኮ ቢልባኦ በ60 ነጥብ ሶስተኛና አራተኛ ደረጃ ይዘው ይገኛሉ ማለት ነው። በቀጣይ ሳምንት በስፔን ላ ሊጋ 38ኛ ሳምንት እሁድ ከቀኑ 11 ሰዓት ከሩብ ላይ ባርሴሎና ከሪያል ማድሪድ የሚያደርጉት ኤል ክላሲኮ የሊጋ ደርቢ ጨዋታ ተጠባቂ ነው። የዋንጫውን ጨዋታ የሚወስን ዋንጫው ማን ጋር ያልፋል የሚለውን ነገር የሚወስን ነው። በባርሴሎናና ና በሪያል ማድሪድ መካከል ያለው የነጥብ ልዩነት እንግዲህ ወደ አራት ነው። ይሄ እንግዲህ ባርሴሎና በቀጣይ ጨዋታ የሚያሸንፍ ከሆነ ልዩነቱን ወደ ሰባት በማስፋት እንግዲህ የላሊጋውን ዋንጫ የማንሳት እድሉን በጣም ያሰፋል ማለት ነው። በአንጻሩ ሪያል ማድሪድ ካሸነፈ ደግሞ ልዩነቱን ወደ አንድ ዝቅ ያደርጋል ማለት ነው። እንግዲህ ይሄ ጨዋታ በጣም ተጠባቂ ነው። በቅርቡ በስፔን የኮፓ ዲላሪ ፍጻሜ ሁለቱ ሩች ተገናኝተው እንግዲህ ባርሴሎና ሶስት ለሁለት ማሸነፉ የሚታወስ ነው። ባርሴሎና ዘንድሮ ሪያል ማድሪድን ሶስት ጊዜ ያሸንፏል። እንግዲህ አራተኛ ጊዜ በማሸነፍ የላሊጋ ባለቤትነቱን ያጠናክራል ወይስ ሪያል ማድሪድ የመጀመሪያ ድሉን በዚህ ዓመት ባርሴሎና ላይ ያስመዘግባል የሚለው እንግዲህ በቀጣይ የኢዜአ ስፖርት አርበ የምናቀርብላችሁ ፕሮግራም በስፋት በትንታኔ እንመለስበታል። ሌላ የምናገኘው በጣም አጓጊ ፉክሩ እየቀጠለ የሚገኘው ጣሊያን ሴሪያ ነው። የጣሊያን ሴሪያ ሰላሳ አምስተኛ ሳምንት ጨዋታዎች እንደዚሁ ተደርጓል። የሊጉ መሪነት ባሳለፍነው ሳምንት የተረከበው ናፖሊ በዚህ ሳምንትም ሊቼን ከሜዳ ውጭ አንድ ለዜሮ አሸንፏል። ጂያኮሞ ራስፓዶሪ በሀያ አራተኛው ደቂቃ በግሩም ሁኔታ በቅጣት ምት ያስቆጠራት ግብ እንግዲህ ናፖሊን አሸናፊ አድርጋለች። በዚህ ጨዋታ ሮሜሎ ሉካኩ ግብ ቢያስቆጠርም በቪዲዮ በታገዘ ዳኝነት ወይም ባር ኦፍሳይት በመሆኑ ታሽሯል ማለት ነው። ሌላኛው ዋንጫ ተፎካካሪ ኢንተር ሚላን ሄላስ ቬሮናን አንድ ለዜሮ በሆነ ውጤት አሸንፏል። ክርስቲያን አሳልኒ በዘጠነኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ ኢንተር ሚላንን አሸናፊ አደርጋለች ማለት ነው። እንግዲህ ለዋንጫ ባይፎካ ከድሞ ዲ በአውሮፓ ሻምፒዮንስ ሊግ ለመሳተፍ ጠንካራ ፉክር ያደረግ ያለው አትላንታ ከሜዳ ውጭ ሞንዛን አራት ለዜሮ በሆነ ውጤት አሸንፏል ማለት ነው። እንግዲህ ጄኗ ከሲሚላን ሚላን ዛሬ በጣሊያን ሴራ የሚያደርጉት ጨዋታ የሰላሳ አምስተኛ ሳምንት የመጨረሻ ጨዋታ ነው ማለት ነው። ናፖሊ የጣሊያን ሴራ በሰባ ሰባት ነጥብ ይመራል። ኢንተር ሚላን በሰባ አራት ነጥብ በሶስት ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። አትላንታ በ68 ነጥብ ሶስተኛ ደረጃ ላይ ይገኛል። ጁቬንቱስና ሮማ አራተኛና አምስተኛ በተመሳሳይ 63 ነጥብ ይዘው በግብ ክፍያ ተበላልጠው ይገኛሉ ማለት ነው። በአውሮፓ ሻምፒዮንስ ሊግ ለመሳተፍም በጣሊያን ሴራን ዋንጫ ለማሳደር የሚደረገውን ፉክክር የጣሊያን ሴራን ዘንድሮ በጣም ደማቅ አድርጎታል ማለት ነው። እስከ መጨረሻው ሳምንት ሊሄድ ይችላል። አሸናፊው የሚለይበት መራግብ ነው። እያንዳንዱ ጨዋታዎች ለሁለቱም ለኢንተር ሚላንም ለናፖሊም ትልቅ ትርጉም ያላቸው ጨዋታዎች ናቸው። ኢንተር ሚላን እንግዲህ የመልሱን የሻምፒዮንስ ሊግ ጨዋታ ነገ ከባርሴሎና ጋር የሚያደርግ ይሆናል። ሌላው የምንመለከተው የጀርመን ቡንድስሊጋን ይሆናል። የጀርመን ቡንድስሊጋ የሰላሳ ሁለተኛ ሳምንት ጨዋታዎች እንግዲህ ባሳለፍ ነው መጨረሻ ቀናት ተደርጓል። እንግዲህ ባየር ሙኒክ ለሰላሳ አራተኛ ጊዜ የቡንድስሊጋን ዋንጫ ማንሳቱን አረጋግጧል። ሃሪ ኬንና ዋንጫ እንግዲህ ከአስራ ስድስት አመት በኋላ ታርቋል ማለት እንችላለን። በአስራ ስድስት አመት የፕሮፌሽናል የእግር ኳስ ቆይታው ምንም ዋንጫ አንስቶ የማያውቀው ሃሪ ኬን እንግዲህ ትላንት ፍራይቡርግ ከባለፈው የሊጉ አሸናፊ ባየር ለቨርኩሰን ጋር ሁለታቻ መውጣቱን ተከትሎ ባየር ሙኒክ ሁለት ጨዋታ እየቀረቡ ቡንደስ ሊጋውን ዋንጫ ማንሳት አረጋግጧል። ሃሪ ኬንም እንግዲህ የመጀመሪያ ዋንጫውን ወደ ጀርመን በመሄድ አንስቷል ማለት ነው። እንግዲህ አርብ ዕለት ቅዳሜ ዕለት በተደረገው ጨዋታ አር ቢ ላይፕዚግ ከባየር ሙኒክ ሶስታቻ ተሪቷል። ባየር ሙኒክ በዛ ጨዋታ ላይ ዋንጫውን በራሱ እጅ ማረጋገጥ እድሉን ሊያገኝም ሳይጠቀምበት ቀርቶ ነበረ ይሁንና እንግዲህ ትላንትና በሊቨርኩሰን ነጥብ መጣሉን ተከትሎ የቡንድስሊጋውን ዋንጫ አግኝቷል ማለት ነው እንግዲህ በፍራይቡርግ ገዛ ባየር ሙኒክ ሃሪ ኬን ዋንጫውን አግኝቷል እንግዲህ ዋንጫ ድርቁ አብቅቷል ማለት እንችላለን በዚሁ ዕለት በተደረገው ሌላኛው ጨዋታ ማይንዝ ከኢንትራክት ፍራንክፈርት አንድ አቻ በሆነ ውጤት ተለያይቷል በአስገራሚ የታያን ስራራ የሚገኘው ቦርሲያ ዶርትሙን ቮልፍስበርግን አራት ለዜሮ በሆነ ውጤት አሸንፏል ማለት ነው። ውጤቱን ተከትሎ ያሉትን የደረጃ ሰንጠረዥ ስንመለከት የሊጉ አሸናፊ የሆነው ባየር ሙኒክ በ76 ነጥብ እየመራ ይገኛል። ባየር ሊቨርኩሰን በ68 ነጥብ ሶስተኛ ደረጃ ላይ ይገኛል። ኢንትራክ ፍራንክፈርት በ56 ነጥብ ሶስተኛ ደረጃ ላይ ይገኛል። ፍራይቡርግ በ52 ነጥብ አራተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ በ51 ነጥብ አምስተኛ ደረጃ ላይ ይገኛል። አርቢ ላይፕዚግ በ50 ነጥብ ስድስተኛ ደረጃ ላይ ይገኛል። በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚደረገው ፉክክርን በጀርመን ቡንደስ ሊጋ እንዲሁ አጓጊ ሆኖ ቀጥሏል። በመጨረሻም የምንመለከተው ከአውሮፓ ሊግ የፈረንሳይ ሊግ ዋን ይሆናል። የሰላሳ ሁለተኛ ሳምንት ጨዋታዎች እንደዚሁ ተደርጓል ማለት ነው። የሊጉን አሸናፊነት ያረጋገጠው ፒኤስጂ በስትራስቡርግ ከሜዳ ውጭ ለአንድ ተሸንፏል። ሞናኮ ከሴንቲቴን ያለጉት ጨዋታ በሞናኮ ሶስት ለአንድ አሸናፊነት ተጠናቋል። ትላንት ሊልና ማርሴ ያደረጉት የሳምንቱ ተጠባቂ ጨዋታ እንዳቻ በሆነ ውጤት ተጠናቋል። ሌንስ ሊዮንን ሁለት ለአንድ አሸንፏል። ያልተጠበቀ ውጤት ነው። ኒስ ሬሚስን አንድ ለዜሮ በሆነ ውጤት አሸንፏል። ማለት ውጤቱን ተከትሎ የሊጉ አሸናፊ ፒኤስጂ በሰባ ስምንት ነጥብ እየመራ ይገኛል። ማርሴ በአስራ ዘጠኝ ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። በአምሳ ዘጠኝ ነጥብ ሞናኮ በአምሳ ስምንት ነጥብ ሶስተኛ ደረጃ ላይ ይገኛል። ኒስና ሊል እንዲሁም ስትራስቡርግ በተመሳሳይ አምሳ ሰባት ነጥብ ይዘው ከአራተኛ እስከ ስድስተኛ ያለውን ደረጃ ይዘዋል። እንግዲህ ሊዮን እንግዲህ አምሳ አራት ነጥብ ይዞ ሰባተኛ ደረጃ ላይ ይገኛል። በአውሮፓ ቻምፒዮንስ ሊግ እንደዚሁ በፈረንሳይ ሊግ ለመሳተፍ የሚደረገው ፉክክር ወሳኝ ነው። በሊጉ ሁለተኛ ሽንፈቱን ያስተናገደው ፒኤስጂ የፊታችን ረቡዕ ከአርሰናል ጋር በስ ፓርክ ደ ፕራንስ የሚያደርገው የመልስ ጨዋታ እንደዚሁ ተጠባቂ ነው ማለት ነው። እንግዲህ አድማጅ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።